ማን ዳጊ? ማን ዳጊ? ማን እንደዚህ የሚማር በዚህ ልክ አንቺ እዚህ ስትረስ ውስጥ የሚከተሽ ማን ዳጊ? አቁሚ፣ በቃ እገሌ ገለመሌ ምናምን የሚባል ነገር ከማንም ጋር ግንኙነት እንዲኖርሽ አልፈልግም። በኔ ፊት ዳጊ ምናምን ብለሽ አጣሪ። ነገ እጅሽ እጅሽ ላይ ነው መሆን ያለበት እንጂ የዳጊ እጅ ላይ በዳጊ ስሜት ውስጥ በዳጊ ፍላጎት መሆን የለም። ይበቃል። ይበቃ ታምባል እሺ? ገሌ ገለመሌ ሚባል ነገር በቃሽ። ትንሽ ተናድጄ ነው የመጣት እና ምክርም አይ፣ ቡጢም ነበረው እውነቴ ነው የሚል። እሺ እሱን ማስቀይመዋለሁ አንቺንም ማስቀይ ምሻል የነገን ማወቅ ፈለግኩኝ መጪውን ማየት ናፈ ሰላም፣ ሰላም እንዴት ናችሁ? የሜሪ ፒንክ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? ሳምንታችሁ እንዴት ነው? ቃናችሁ እንዴት ናችሁ? ስለምትሰጡን ኮሜንት፣ ስለምታበረታቱን፣ ስለምትደውሉልኝ በጣም ነው የማመሰግነው። እንግዲህ ያው እኛ የተለመደ ነው በአዳዲስ ቪዲዮ እናንተ ጋር መምጣት። እንግዲህ ዛሬ ሁላችሁ ለእናንተ ለ በጣም በረዶው እየዘነበ ነበረ። ያን ሁሉ ነገር ተቋቁሜ ነው እዚ የመጣሁት እና ዛሬ በአዲስ ቪዲዮ ነው የመጣሁት፣ ግን ፍርታለ በጣም እና እንዴት ናችሁ? ምን ምን ሆናችሁ ነው ይሄን ሁለት ቀን? ትንሽ የተቀየማችሁኝ ያላችሁ ያኮረፋችሁኝ ያላችሁ እንደዚህ ለምን ሜ ያረክሽ ምና ምንድን ነው? እኔ ጥፋት አልገባኝ። ያጠፋሁትን ጥፋት እስቲ አሁን እናንተ ትጠይቃችሁ። ያጠፋሁትን ጥፋት እኔ ስለማላውቀው ነው በእውነት ለመናገር ማለት ነው እንደ እውነታው ስሜቴን የገለጽኩት ምን ማድረግ እንዳለብኝ ነው የጠየቅኩት። እንደ ራሴ አሁን ለሱ ምናምን ብዬ ሳይሆን የራሴን ስሜት ነው የነገርኩት። ለዳጊ ያለኝን ስሜት እናንተ ታውቃላችሁ። እኔ የሆነ የሆነ ነገር የገጠመኝ ሰዓት በዛ በገጠመኝ ሰዓት ያንን ነገር እንደዚህ አምጥቼ ከእናንተ ጋር ማውራት አልፈለኩም፣ መናገር አልፈለግኩም። ማለት ያን ያህል በጣም የከበደኝ ነገር ሲሆን አይደል ወደ እናንተ የሚመጣው። ስለዚህ እኔ ደግሞ ይሄ ነገር ያን ያህል የከበደኝ ነገር ስላልሆነ በራሴ መፍታት አለብኝ ብዬ ስላሰብኩኝ እሱን ለማስተካከል ነበረ ከቤት መውጣት የነበረብኝ። አሁኑም ግዴታዬ ነው ከቤት መውጣት አለብኝ። ግን በሰዓቱ ለሱ በዳጌ የነገርኩት እሱ አስቦ ከኔ ጋር አብረን እንድንኖር ይሄ ህይወት ምናምን የሚባለው ነገር እንድናስብ ነው። ብዙ ኮሜንት ለያየው ሴት ልጅ አደለሽ ወይ እንዴት እንደዚህ ምናምን ማን በጣም ብዙ ነገር ነው ያላችሁኝ። አሮን ነው ለምን ያን ነገር እናንተ ሐሳባችሁ እንደዛ። ኦፍ ኮርስ ሴትነቴን በጣም ጠንቀቄ ነው ማቀው። ምንም ነገር እናድርገው ወይም ሌላ ነገር አይደለም ያልኩት እኮ አንድ ሰው ምንድን ሁሌ ለወንድ ልጅ መብቱ፣ ለምንድን ነው ለወንድ ልጅ መብቱ የሚሰጠው? አሁን ዳጊ ቢሆን እንኑር ያላችሁ ዳጊ እንደዛ ተናገሩት ነበረ አይደለም እኔ ደግሞ ኦልሬዲ መሰብሰብ ፈለግኩኝ አብረን እንኑር ነው እንጂ፣ በግዴታ የሚሆን ነገር የለም ወይም ደግሞ እኔ እሱን እያስገደድኩት አይደለም። ቦይፍሬንድ እስከሆነ ድረስ አብረን እንኑር አብረን የተሻለ ነገር እናምጣ እንጂ ያልኩት፣ ሴትነቴን የሚያዋርድ ነገር እኔነቴን የሚያዋርድ ሽማግሌ ላክኮ። ኦፍኮርስ ሴት ልጅ ናት። ባይዘወይ የትኛውም ቦታ ሄዱ፣ ሽማግሌ ላክ የምትለው ሴት ናት። ከዛ ከስንት አንድ ነው ሽማግሌ ልልክ ነው የሚለው እንጂ ብዙ ወንዶ ብዙ ሴቶች በቃ እናንተ ይህን ያህል ጊዜ ቆይተናል፣ አሁን ሽማግሌ ላክ የምትለው ሴት ናት በብዛት። ግን እኔ በጊዜ አላምንም። እኔና ዳጊ ሶስት ዓመት አራት ዓመት ቆይተን ሽምግልና ተልኮ በሳምንቱ ልንለያይ እንችላለን። ሁለት ሳምንትም ቆይተን ተጋብተን ረጅም አመት ልንሆን እሱ የእግዚአብሔር ስራ ነው። እኔና እሱን ሲያጣምረን ምክንያት አለው። ስንለያይም በምክንያት ነው። አብረን ለምን ሆኖር እና ነገ ጧት ምን እንደሚፈጠር እኮ ነው ያላቀ፣ ስፔሻሊ ወሬ አሁን እንደተፈጠረው ማለት ነው። ስለዚህ እናንተም ቶሎ ለመፍረድ አትቸኩሉ። ምንም ያደረኩት ነገር የለም። ምንም ምንም የተናገርኩት ነገር የለም። መጥፎም ነገር ሰውን የሚያጸይፍ ነገር አይደለም የተናገርኩት። አብረን ኑርኩ ነው። አብሮ መኖር ለምንድነው አንቺ የጠየቅሽው ይሄን ነገር እሱ እንደዚህ ምናምን ነግሬያቸዋለሁ። ዳግኔን የማይወዳይ መስሎ ከተሰማኝ አንድ ሰከንድ እሱ ጋር አልኖርም። አሁን እኮ ሲሰማኝ አሁን ላይ ርቀ ያለው አሁን ዳግኔ ንጹህ ጓደኛ እንዲሆን አሁን መጀመሪያም ሌላ ንክኪ ነገር የለንም። አሁንም ምንም አይነት ንክኪ ስለሌለ እንደዛ እንድንቀጥል ነው የምፈልገው። ስለዚህ ከማንም ሰው ጋር ይሄ ቺት እያረኩም ወይም እሱ ቺት እያረገ ምናምን አደለም። ፖይንቱ እዚህ ጋር ይሄና ይሱ፣ መጀመሪያም ወደ ህይወት ለመምጣት የመጣን ሰዎች ነን። እሱ ነገር ካልተሳካ ደግሞ እህትና ወንድም መሆን ነው። እኔ ደግሞ አሁን በአሁን ሰዓት የፈለግኩት እህትና ወንድ ምድን ነው። በጣም ብዙ ኮሜንት አይቻለሁ። የደወላችሁልኝ ልጆች አላችሁ፣ የጻፋችሁልኝ ልጆች አላችሁ ምናምን አንዳንድንም ደስ የማይል ኮሜንት አይቻለሁ። ግን ትክክል ነኝ። ኦፍኮርስ እኔ ታይሜን ሉዝ ማድረግ አልፈልግም። ሲሬስ ያልሆነ ነገር ከሆነ ሲሬስ ያልሆነ ነገር ከሆነ መቆየት አልፈልግም። ስለዚህ እኔ በጣም ዳግም ብዙ ነገር አልፍ ያለው በጣም ብዙ ሴቶች ሲያመጣ አልፍ ያለው ቢኮዝ እሱ አይደለም ነገሮችን እሱ ላይ ያመጡበት ያለው ብዬ ስለማስብ ማለት ነው። ስለዚህ አሁኑ ራሴን ራሴን ማዳመጥ እፈልጋለሁ። በዚህ ሰዓት በጣም ብዙ ሰዎች ደውለው ደውለውልኛል። በጣም አብረውኝ ድሮ ስራ ላይ የነበሩ ሰዎች ደውለው ደውለውልኛል ምናምን እና ይሄ ነው ውሳኔ ነው። ዛሬ ውሳኔን በጣም ነው እንድታከብሩልኝ የምፈልገው። ሁሌም ነው የምናገረው ዳጊ መልካም ሰው ነው፣ በጣም ጥሩ ሰው ነው በጣም ግን፣ በቃ አሁን እኔና እሱ በቃ አብረን የሚያስጎለን ነገር ስለሌለ ከዚህ በኋላ ጊዜን መግደል አልፈልግም። ወይም ሌላ ነገር እያሰብኩ ምናምን ሳይሆን ጊዜን መግደል አልፈልግም። እሱም ደግሞ እስቲ ወደ ራሱ ጊዜ ለራሱ ጊዜ ይውሰድ፣ ለራሱ ይረጋጋ። ምናልባት እኔም እንደ ልቡ አገኘኝ መሰለኝ የሚለኝን ነገሮችን በወዲያው እያደረግኩኝ አይ ቲንክ እንትን ተመቸው ምችት ታልኩለት መሰለኝ ለዛም ይሆናል እንደዚህ አይነት ነገር ሀፕን ያደረገው። ና ዳግዬ አሁን ደስ ይለኛል መልካም ነገር እንዲገጥም ነው የምፈልገው ሁሌም ጥሩ ነገር እንዲሆን እንድትሆን ነው የምፈልገው። ጓደኛ ነህ፣ ኤኒታይምስ ትፈልገኛለሁ እንጂ ከዛ ያለፈ ነገር ማሰብ አልፈልግም። በቃ እኔ ወስን ወስናለሁ። በደንብ ስሜቴ እንዲገባው እፈልጋለሁ። ምናልባት አጨናንቀሻል ና ምን ያላችሁኝ ሰዎች ደግሞ እስቲ ይኸው ቦታው እንዲለቀቅ ላርግ ና ደግሞ እስቲ ነፃነቱን ልስጠው እንደዛ ነው እያሰብኩ ያለሁት። በዚህ መሀል ሌላ ነገር በማሰብ ሰብ ለሱን በማሰብ ለእኔም በማሰብ እናንተንም በማክበር በዛ ላይ ደግሞ እስቲ የሴት ወጉንም ደግሞ እኔ ሊየው አይመስላችሁ እናንተ የመሰላችሁ በሌላ መንገድ ስለሆነ እኔም ደግሞ በራሴ በቃ ነገሮች ማስተካከል ስላለብኝ በራሴ መንገድ ብዙ ነገር ባረግ ደስ ይለኛል። እንደ ሰው እንደ ሰው እኮ ይከፋል። እውነት እኔ በጣም ነው የደበረኝ። በጣም ብዙ ኮሜንት ሳይ የደወለልኝ ሰው የሆነች ልጅም ነበረች ምናምን ምናምን በቃ እና ደስተኛ ያደረግም እውነት ለመናገር ። ስለዚህ እኔ ደግሞ እስቲ ዳጊዬም እስቲ ከኔ ትንሽ ተለይቶ ደግሞ እስቲ የሚመቸው ከሆነ እናያለን። እኔም ደግሞ የሚመቸኝ ከሆነ እናያለን። ፊውቸሩን እግዚአብሔር ነው የሚያውቀው እኛ ምንም እንዲ ምንም እንዲሆን አልፈልግም። ምንም እንዲነካው አልፈልግም። ምንም እንዲገጥመው አልፈልግም። እውነት ለመናገር ለእሱ ያለኝ ነገር ከልቤ ነው፣ አላወሻችሁም። ግን አሁን ላይ ደግሞ ልቤ የሚነግረኝ ነገር ይሄን ነው፣ ትንሽ ጋፕ እንዲኖረን እፈልጋለሁ። እና እንግዲህ ስለ ዳጊ ሁሌም ስለማወራ አሁን አዲስ ነገር አይደለም፣ ዛሬ ማውራት አይጠበቅብኝም ምናምን በቃ፣ የተለየ ስሜት የለኝም ለዳጊ ያው ዳጊ ዳጊ ነው፣ እና ዳጊ በቃ እንደዚህ መሆን ያለብን እና እንግዲህ ደግሞ ዛሬ አዲስ ሰው ላስተዋውቃችሁ ነው። ማለት አዲስ ለእናንተ አዲስ አይደለም፣ ኦልሬዲ የሚዲያ ሰው አን ያውቀዋል። በጣም የተከበረ ትልቅ አርቲስት ነው፣ ጓደኛዬ ነው። ትናንትና ከትናንትና ወዲያ ምናምን ነው የደወለልኝ። እንደ አይ ቲንክ እነዚህም ቪዲዮዎች አይቷቸዋል ምናምን እና በጣም በቃ በጣም የተቆጣኝ ምክንያቱም እነዚህ ምናምን ስለማያቀኝ ምንድን ነው እያረግሽ ያለሽው? ለምድ ይሄ ነገር የተፈጠረው ሰው የለሽም ማለት አንዳንዴ፣ ወንድም መከታ ያስፈልጋል። ጓደኛ መከታ ነው። በደንብ በጣም የምትወዱት የምታከብሩት አርቲስት ነው፣ ግን ኔ በጣም ጓደኛ ነው። አይቲንክ ከኔ ጋም ቆንጆ ፊልም አለ። ስሙን ልንገራቸው የስራሱ ሲመጣ ሲመጣ። በጣም መልካም ሰው ነው። ድሮም በነበረን ግንኙነት በጣም ጥሩ ወንድሜ ነው። በጣም ጥሩ ጓደኛዬ ነው። ትንሽ ፋንታ ስሜታዊ ነው፣ ኃይለኛም ነው። በጣም የዋህ ሰው ነው። በጣም መልካም ነው። እውነት ዛሬ ስለመጣ ነው ስለሱ ማውራት። እኔ ወንድምሽ አለው ከጎንሽ እና አንተ ጓደኛዬ ነው። በጣም መልካም ሰው ነው። በጣም ጥሩ ሰው ነው። እና እንግዲህ ትንሽ ፋንታ ለእናንተ ማስተዋወቅ ፈልጌያለሁ። በጣም ጥሩ ሰው ነው። በብዙ ፊልም ታውቁታላችሁ። እና ሰሞኑን ያየውን ነገር ምናምን አይቶ ቪዲዮዎቹም ምናምን አይቶ በጣም ነው የተናደደው። ደውሎም በጣም ብዙ ነገር ነው የተናገረኝ። ምክንያቱም እንዴት ነው ይሄን እነዚህ አይነት ነገሮች እኔ ካንቺ አልጠብቅም። እንዴት በእንደዚህ አይነት መንገድ በጣም ኃይለኛ ነው ሲናገር። ድሮም ማውቀዋለሁ። በቃ ማለት እውነታን ይዞ የሚሄድ ሰው ነው። ለእናንተ ማስተዋወቅ እፈልጋለሁ። እንግዲህ ጨራንቅ ያለው ምክንያቱም ትንሽ ፋንታን ካገኘሁት ትንሽ ቆይቻለሁ። እንግዲህ እና እንደምታውቁት ያው ለእናንተ ማስተዋወቅ አለብኝ። የተከበረ አርቲስት፣ ትልቅ አርቲስት ነው፣ ፋንታ ሲሳይ ይባላል። እንግዲህ የታወቀ ነው፣ ማንም ያውቀዋል። ፋንታን ፋንታ በጣም ብዙ ነገር ረድቶኛል። ስፔሻሊ ለእኔ እቺ ሁለት ቀን በጣም ከባድ ጊዜ ነበረች። በጣም ብዙ ነገር ነው የመከራኝ። በጣም ማለት በቃ ራሴ እንዳዳምጥ ብዙ ነገር እንዳስብ በጣም ረድቶኛል። ከብዙ ነገር አውቶኛል። በዚህ ሁለት ቀን ነው ማወራችሁ ማለት ሰው አይገምትም አይደል? በዚህ ሁለት ቀን ምንም ነገር ሊሰራ አይችልም። በዚህ ሁለት ቀን ግን በጣም በሚገርም ሁኔታ እኔ እንዴት ልንገራችሁ፣ ምንም ነገር እንዳይሰማኝ አርጎ ነው ብዙ ነገር ያስተካከለልኝ። እና በዛ አጋጣሚ ማመስገን ፈልጋለሁ በጣም ከሆነ ነገር ላይ እንድነቃ ነው ያደረገኝ፣ እና ኦፍ ኮርስ ነቅቻለሁ። ንስ ነቃ ነቃ አላልኩባችሁ። እና በጣም ጥሩ ነገር አድርጎልኛል። እና ዛሬ ለእናንተ ማስተዋወቅ ስላለብኝ እንግዲህ ቀጠሬ ያለው እንግዲህ ፋንታ እንደዚህ መጥቶ ምናምን አያውቅም። ሊናደድ ይችላል ምናምን አላውቅም። ሰሞኑንም ሲያገኘኝ፣ እነዚህ ሁለት ቀንም ሲያገኘኝ ምናምን ሲያወራኝ በቃ ብዙ ነገሮችን መቀየር እንዳለብኝ ነው ሲነግረኝ የነበረው። እና ከእግዚአብሔር ጋር ወደ ሙዴ ይመለሳለሁ፣ ወደ ራሴ ይመለሳለሁ ብዬ አስባለሁ። ማንንም ክፉ አይንካም። የማንም ክፋት አልመኝም።

ፋንታ ይባላል። ልቀራቸው እንጂ እሺ፣ ያ ያቆም እኔ እኮ ላሳስቅ ነው ገብቻለሁ። ፋንታ ስንት አየው እባላለሁ። ያው ፊልም ላይ ታውቁኛላችሁ። ግን አሁን ካራክተር ውስጥ ሳልሆን የእውነት ሜሪን ወላጅ ነች። በጣም አውቃታለሁ። ትንሽ ተናድጄ ነው የመጣሁት እና ምክር አይ፣ ቡጢም ነበረው፣ ግን ኦደንሲሽን በማክበር ነው እንጂ በዚህም በዚህም ግን ምንድን ነው የምሻለሽ አሁን ሰላም። እኔ ኢቨን ይኸውልሽ ሳልስተካከል ዝም ብዬ ነው። ቀረጻ ስላለ ነው። ኮንቲንዩቲ እየጠበቀልኝ ይኸው አሁን ፋንታዬ ዳጊ ማለት በጣም በዛ በጣም መልካም ሰው ነው። በጣም ጥሩ ሰው ነው። በጣም በጣም የምንዋደድ ጓደኛ እሺ። በጣም የምወደው የሕይወት አጋሪ ይሆናል ብዬ ነገማስ ሰው ነው ነበረ። አሁን ላይ አይደለም። ቪዲዮን ከሳንቶዳ እንዳየው ነው ደወልኩልሻ። ትላንት ስራ ስለነበረ መምጣት አልቻለም። አው ማለት ምንም እረፍት የለሽ ሀሳብ ሳስብ የነበረው ማለት ይበቃል። ካምባል እሺ ገሌ ገለመሬ የሚባል ነገር በቃሽ። ምን እንደምሽ ነው ጓጥምሽ ቸግሮች ነገር ካለ ማስተካከል ያለብሽ ነገሮች እንዳሉ ይሰማኛል። እናም የቸገርሽ ነገር ካለ አለው ከጎንሽ። ሆነ ነገር ግን ማለት ነው የእውነቴን ነው ምሽ እውነት። ይበቃል። በቃ አሁን እንዲህ እንዲህ ነው ማለት አልፈልግም። እሺ ግን እኮ አሁን ያንን ነገር ለማድረግ ማለት የሆነ ጊዜ ዝም ብዬ ትናንት ያወቅኩት ምናምን ሰው አይደለም። ዝም ብዬ መተው ይከብደኛል ይከብዳል ይከብደላ። ግን መሰለሽ ያከበረሽን ሰው ነው የምታከብር፣ የሚያስብልሽን ሰው ነው የምታስብ። ምናልባት በአካል ብዙ ጊዜ እንገናኝ ይችላለን እንጂ ዴሊ እንደዋወላለን አለ። በዚህ ሁሉ ነገር ውስጥ ግን ማለት ነው ዳግም ስታወሪ ኢት ሚንስ ዲፕ የሆነ ነገር የለም ማለት አይደለም። እንደዛ ሳይሆን አሁን እኔ ግንኙነታችን የሆነው መተዋወቅ ደረጃ በደንብ ነው የምንተዋወቀው። ግን እንደዚህ ከሱ ጋር ማውራት ወደ ሌላ ነገር ምናምን የገባ ነው። ላይክ አሁን አልሞስት ወደ ሶስት ወር ምናምን ሊሆን ነው፣ ዱባይ እንደሄድኩኝ ነው አውቀዋለሁ። ከዚ በፊት ግን ማውራት እንደዚህ በደንብ በቃ ጊዜ ሰጥቼ ነው። በእናተ ተስፈራራ ፊታ ያስፈራራል በጣም እግዚአብሔር እውነት ፊታ አሁን ነገር የለም። ገባኝ እኮ ግን አሁን እኔ ፍሪ ሆኝ እንዳወራ በቃ ታይብ ይሻሉ አቁም እኮው ግን ያ አሁን እኮ እያልከው ያለሁት ምን እንደሆነ ታውቃለህ? አይኖ ልክ ነህ። ግን ላንተ ያልነገርኩህ ነገር ምንድነው መሰለህ? በጣም ነው እናንተ ምንድን ነው ግን የሆነ ሰዓት ላይ ጠፍቼብ ነበር። ይችላል ለተሩ ነው ማለት ጠፍቼብ ነበር። ከዛ ምንድነው እሱ እንደዚህ ከወንድ ጋር ምናምን እንደዚህ ሌላ ወንዶች ጋር ምናምን በጣም ነው የሚቀ ነው። ጭራሽ ከወንድ ጋር ሌሊት ማየት አይፈልግም ማንም ሰው አሁን ጓደኛ እንድቀይር ነው የሚፈልገው ጭራሽ ማለት አው በቃ ኦልሬዲ ከሱ ጋር ሲሆን ጓደኛ የሚባል ነገር የለም። ሁሉ ነገርሽ እኔ መሆን ነው ያለብኝ። ምንም ነገር እንዳለ ቆራርጫ አለ ጓደኛ የሚባል ሰው ማለት የለ አሁን በቃ የማገኘው እሺ። አሁን ማለት ምንድን ነው ነገ፣ እሺ፣ ምን ላይ ነው እጅሽ ላይ ነው ነገ፣ ያንቺ ልጅ ላይ ነው መሆን ያለበት። ከተሻለ ነገ እጅሽ እጅሽ ላይ ነው መሆን ያለበት እንጂ የዳጊ እጅ ላይ፣ በዳጊ ስሜት ውስጥ፣ በዳጊ ፍላጎት ውስጥ መሆን የለም? እሺ ራስሽን ነፃነት ስናውጅሽ በስነ ስርዓት ስራ ሰርተሽ የተሻለ ህይወት ኖሮሽ ምትቀጥይ ሴት ነው መሆን ያለብሽ። ተረዳሽኝ አይደል? አዎ። ግን ይሄ ነገር የሚባል ነገር የለም ከተሻለ አቁሚ። በቃ እገሌ ገለመሌ ምናምን የሚባል ነገር ከማንም ጋር ግንኙነት እንዲኖርሽ አልፈልግም። ሴት ሁኚ ቀጥ፣ ራሷን ችላ ምትንቀሳቀስ ሴት ሆነሽ አሳይ። ዲስ ይሄን ነው የሚፈልግ አለች። አዘር ዋይስ የእውነቴን ነው የሚለሽ። እሱን ማስቀየም አለው አንቺንም ማስቀየም አምሲሪስ፣ አይደለም እንደዛ እኮ አይደለም። አሁን ለምን እንደሆነ ተቃለ። እሱ እኮ አሁን የራሱ እኮ አሁን እሱ የሚላቸው ነገሮች አሉ እኮ ምንድን ነው የሚለው ከዚህ

ምንም እንድትቀጭ አልፈልግም። ምንም እንድታቆጥ አልፈልግ ከብቶሽ። አዎ ነው ካሁን በኋላ ተከፍተሽ፣ አዝነሽ፣ ተናደሽ አንቺ እንደ አልፈልግም። አንቺ ከብቶሽ ተናደሽ ማለት ግን፣ እሱ ላይ እኮ ምንም አይነት ሰው እኮ አይደለም የሚያስቀይም ሰው ምናምን መም ይሁን ግን አንች ተከፍተች ማየት አልፈልግምኮ ምናምን አትፈኝ ተከፍተሽ ማየት አልፈልግም። ማለት አይኖ እሱ ገብቶኛል። ስሜቱ ስለደበረው ምናምን ነው የሆነ የሆነ ስሜቶች ስላሉት ስለመጡበት ይገባኛል። መጀመሪያም ነግራችኋለሁ ፋንታ በጣም ኃይለኛ ሰው እንደሆነና ባልነግራችሁ ኖሮ ትደነግጡ ነበረ። ም ማለት አሁን ያልደነገጥኩት ስለማቀው ነው። ፋንታ ወደ የውሳኔ ሰው ነው ይወስናል። አይኖ አሁን እሱ ፊት ደግሜ ዳጊ ብል በቃ ምን ሊያደርግ እንደሚችል አቃለሁ። ማለት ይናደዳል በጣም እና የሆንኩትን ነገሮች ምናምን የሚገርማችሁ፣ ቁጭ አድርጎ ትናንትና ምናምን ቪዲዮዎቹን ነው ሲያሳየኝ የነበረው። አንቺ እንደዚህ የምትበይደይ ሰው ነሽ ወይ አንቺ እንደዚህ ሴት ላይ ሽ ላይ የሚመጣብሽ ሰው ነሽ ወይ አንቺ የከፈልሽ መስዋዕትነት እንደዚህ የሚያሰጥ መስዋዕትነት ያደረግሻቸው ነገሮች በሙሉ እንደዚህ የሚያስብል ነገሮች ናቸው ወይ ብሎ በጣም ብዙ ነገር ሲመክረኝ ነበረ። በጣም ብሎኛል። እኔ አንቺ እንደሴት ነው የምታስቢው፣ እኔ ደግሞ ወንድ ወንድ ነው የማስበው። ምክንያቱም ዳጊ ወንድ ነው እኔም ወንድ ነኝ ና ትክክለኛ ስሜት ቢኖረው ዳጊ እነዚህን ነገሮች አንች ላይ አያረግ። ሲደመድም የነበረው ይሄ ነው እና ማለት ግን በዚህን ያህል ስሜታዊ ይሆናል ብዬ አላሰብኩ። እውነት ለመናገር ዳጊ ምንም እንዲሆን አልፈልግም። እውነት በፍጹም ምንም ነገር እንዲነካው አልፈልግም። ግንኙነታችን እንዲቋረጥ ነው እንጂ የምፈልገው ኦልሞስት ደግሞ ብሎኛል ዛሬም ስቀጥሮ ትናንትናም ሲያወራኝ በቃ ከዳጊ ጋር ያለሽ ነገር ምንም ነገር ማቋረጥ ነው ያለብሽ ብሎኛል። ማለት ያን ያህል የማለት እንትናለው ምናምን ሳይሆን እሱ እንደ ወንድ ነው። በቃ እንደ ወንድ ዳጊ ምንም አይነት ስሜት የለውም? ሰው ለምንድነው እንደዚህ የተናገረሽ? ሰው ለምንድነው እንዲ ያለሽ? ይሄ ከራስ ስሜት የለም። ሰው ሲነኩበት የማይፈልቀው እንደዛ ነው ና። አላቅም ምን አይነት ስሜት ውስጥ እንዳለሁ አላቅም። በቃ እኔ በጣም ተጨናነቅ ያለው እኔ በጣም ውጥረት ውስጥ ነኝ ያለሁ። አሁን ሌላ ጭንቅ። እኔ ደግሞ ታውቃላችሁ እውነት በጣም ጭንቀት ሲዘኝ በመድኃኒት ነው የምተኛው፣ ያለበለዚያ ብልተኛ አልችልም እና አሁን ፋንታም የራሱ ስሜት አለው፣ የተናገረበት ነገር ትክክል ነው ዳግም ምንም እንዲሆን አልፈልግም እውነት ለመናገር። ማለት አይኖ በቃ ይገባኛል እኮ። እኔ አክስቴ ደውላ ያለችኝ እንዴት እንደዚህ አይነት ንግግር ይናገራል ብላኛለች። ማለት በእኔ በኩል ያለ ሰው በጣም ብዙ ሰው ጥፋተኛ እሱን አድርጓል። ቢኮዝ የተናገራቸው ነገሮች ተቆራርጠው የወጡ ቪዲዮዎች ነበሩ። እኔም የተላከልኝ ምናምና በዚህን ያህል ነው በየናቀን ማለት እንደ አጠቃላይ ነው ሲወራ የነበረው። እና እኔ በዛ አይነት ስሜት ምናምን አስቤ ምናምን አይደለም። እውነት ለመነገር እግዚአብሔር በሚያውቀው ማለት ነው እኔ አሁንም አልዋሽም። ዳጊም ጥሩ ልጅ ነው፣ መጥፎ ሰው ነው አልልም፣ አልዋሽም። ግን አስከፍቶኛል ነው ተከፍቼበታለሁ በጣም። ተመልሰሽ ከዳጊ አትሆኛለሽ? እሱ ሌላ ታሪክ ነው። እኔ ግን በአሁኑ ሰዓት በጣም ከባድ ነገር ነው በውስጤ ያለው። እና አምላኬ ሆይ በጣም ይጨነቀኝ፣ እውነት ለመናገር በጣም ይጨነቀኝ። ፋንታ በጣም ይወሳኔ ሰው ነው። እግዚአብሔር ነው የሚነግረው፣ በጣም ነው የሚወስነው። ሊጣላውም አሁን እንደዚህ መንገድ ላይ ምናምን ቢያገኘው የሆነ ነገር ተናግሮት ሊሄድ ይችላል። ዳጊም ዳጊ ነው፣ ታውቁታላችሁ። ዝም ይበል እንጂ ዳጊም የሚያሳልፍ ሰው አይደለም። እነዚህ ሁለት ልጆች መገናኘትም የለባቸውም። እንደኔ አሁን ገና ደግሞ በቃ ማለት በጣም የተጨናነኩት እግዚአብሔር አሮን ነው የኔ ስህተት ምንድን ነው አዎ ፋንተም ተናዶብኝ ሄደ ማለት እኔ ጀስት በቃ ላስተዋውቀው ጥሩ ጓደኛዬ ነው ምናምን ብዬ ላወራችሁ ነው እንጂ እንደዚህ ስሜታዊ ይሆናል ብዬ አይደለም ወላ ደግሞ ፍቅር ምች አይደለም አሁን ይዞ የሆነ ነገር ሲደረግ የሚለቅ ውስጤ ውስጥ እኮ ስሜቴ ውስጥ አለ ምናምን ነው ይሄን ነገር ለማድረግ ግን ጊዜ ይፈልጋል ፋንዲ የሆነ ነገር ልቅ አርገን ጣልም እንደምናደርገው ነገር አይደለም ከባድ ነገር ነው ቢኮዝ ታይሚን እኔ ሉዝ ማረግ አልፈልግም፣ በፍፁም አዎ። ከዳጊ ጋር ተለያይቻለሁ። አዎ ተለያይቻለሁ። ቢኮዝ ስላላከበረኝ እኔ የምፈልገው ነገር ስላላረገ እሱ ሱ ዳጊ በራሱ መንገድ ዋጋ ይከፍላል። እውነት ነው የምነግራችሁ፣ እግዚአብሔር ዳጊ በራሱ መንገድ ዋጋ ይከፍላል። በሌላ ነገር ሳይሆን እኔ የሰጠሁትን ክብር እኔ የሰጠሁትን ፍቅር የሆነ ቀን ይገባዋል። የሆነ ቀን ሲገባ የዛን ማጣቱ ዘላለም ይቆጨዋል። እውነት ነው ምናግራችሁ እግዚአብሔርን የተሻለ ነገር ነው የምመኝለት። መጥፎ ነገር እንዲገጥመው አልፈልግም። አሏሽ ግን አንድ ሴት ልጅ በዚህ መንገድ አይደለም ትሪት የምትደረገው ምንም ነገር ልክ ባይሆን እንኳን በዚህ መንገድ አይደለም። ልክ እንዳልሆነች አንድ ወንድ ሊያስረዳት የሚችለው በዚህ መንገድ አይደለም። እውነት ለመናገር እግዚአብሔርን ነው የምላችሁ እኔ የተጎዳሁት አዎ፣ በደንብ ነው የተጎዳሁት። ደብሮኛል በጣም ክብሬ ይነክተኛል። አዎ በደንብ በደንብ አስከፍቶኛል። ይሄ ነው ብዬ የማልነግራችሁ እግዚአብሔር በጣም ከፍቶኛል፣ ደብሮኛል። አንዳንዴ ባይሆንና ቢሆን ብላችሁ የምትመኙት ነገር አለ። ይሄ ዳጊ እኔ ጋር ያደረገው ነገር ባይሆን ነው የምመኘው። ምክንያቱም እኔ በጣም ትናንትና ከትናንት ወዲያ እንዴት እንዴት ሳለቅስ እንደነበር እኔ የማውቀው ቢኮዝ፣ ያለቀስኩበት ምክንያት ምን እየሆንኩ ነው ምንድነው? በተለይ ቁጭ ብዬ ነገሮቼን ሳስባቸው በዚህ ይሃል ለኔ ይገባኛል ወይ? ዳጊ ያደረገው ነገር እኔ የሆንኩለት ነገር ሆኖልኝ ቢሆን ኖሮ እንዴት ዝቅ እንደምል እኔ ነኝ የማውቀው። ዝቅ እንዲልኝ አይደለም፣ ግን እውነታው ያ አይደለም። ይገባኛል፣ ይሄ አይደለም ምላሼ፣ ይሄ አይደለም። ከያ አንዳንዱ ነገር በቃ እኔ ምንድነው ለዳጊ ብዬ ያልተውኩት ቀለበት አውለኩኝ የሆነ ነገር አደረኩኝ። እንደዚህ ሰው እንዳታገኝ ማንንም ሰው እንዳታገኝ ሲለኝ እሺ፣ የሆነ ነገር እንደዚህ እንዳታረጊ እሺ። እሱ ከሚለኝ ነገር ውጪ አርጌ አላቅም። ምንም ሆኜም አላቅም። በዚህ ያህል ለሰው ኦነስት መሆን በዚህ ያህል አንድን ሰው ማክበር ምላሹ ይሄ ከሆነ አላቅም። እሱም የሆነ ቀን እኔ የማስፈልገው ጊዜ ሊመጣ ይችላል። የእኔ ጥቅም ሊገባው ይችላል። ማለት ጥቅም ስላችሁ በሌላ ነገር ሳይሆን እኔ ከጎኑ መሆኔ ከሱ ጋር ለሱ ጥሩ ነው አይደለም የሚለውን ነገር አንድ ቀን ይረዳዋል። አሁን ላይ ሊረዳው አይችልም፣ ቢኮዝ አብረን አይደለንም ያለ ነው። ዝም ብሎ እንደ ቀልድ የሚታለፍ ጊዜ አይደለም። እኔ ለሱ የሰጠሁት ቦታ ለማንምም አልሰጠሁትም። እውነት መልካምነቱ በጣም ገዝቶ የነበረ፣ ግን እሱ ደግሞ የሰጠኝ ምላሽ ደግሞ ጭራሽ የማይገናኝ ጭራሽ ከኔ ማንነት ጋር የማይሄድ። ብዙ አሉ እኮ ግን እንጃ። ዳጊ የሚጎዳ ሰው ወቅ እኔ አንተ የምትጎዳኝ ሰው አልነበርኩም ማለት ለመናገር አው ቁጭ ብላችሁ ታስቡ። የሚመጣላችሁ ነገር አለ ለምን ይሄን አለ ለምን እንደዚህ ያለ ለምን ይሄ የሆነ ምናምን ብዙ ነገር ታስባላችሁ። አሮን እንደ ሰው ግን ያው ከባድ ነው። ለእኔ በጣም ከባድ ነው። የሆነ ነገር ለማሳመን ሰው የሆነ ነገር ለማስረዳት የሆነ ነገር ለመፍጠር ይሄ ነው ብዬ ማሰብ ይከብደኛል ለእኔ። ግን ኦኬ ሁሉም ያልፋል። እሱን ጥሩ ነገር እንዳጋጥመው ፈልጋለሁ። ተወደ ሌላ ሙድ መግባት አልፈልግም። ማንም ሰው ነገሬን አያቀልኝም፣ እያከበደብኝ የሚሄድ ሰው ብቻ ነው። ኤኒዌይስ እንግዲህ እንዳይደብራችሁ እናንተም ከዚህ በኋላ ስመጣ ከጓደኞቼ ጋር የተውኳቸውን ጓደኞች ቅርታ እየጠየቅኩኝ ወደ ጓደኞቼ መመለስ ነው የምፈልገው። አያችሁ ሁሌ በራሳችሁ ጥላችሁ ተሄዳችሁ ነገር ጥሩ ነው ሰው ያስጣላችሁ ነገር ግን ለማንሳት በጣም ነው የሚከብዳችሁ። እና እኔም እንግዲህ ጓደኞቼን ቅርታ ለመጠየቅ ና ምን እንግዲህ ሬዲ ይሆናለሁ። ይሄን ነው የምላችሁ። ከዚህ በኋላ ይሄ ነው ብዬ የማወራው ነገር የለም። በጣም ነው የምወዳችሁ ማከብራችሁ፣ ምናምን እና ዳጊ የሚለው ነገር ከዚህ በኋላ እኔ ጋር ውስጥ እኔ ውስጥ የለም። ይሄንን ደግሞ እግዚአብሔር ጋር ወጣዋል ባይ